ይህ የሄንገር ማክበር በሚለቁ ያለፉ ታጋዮችን ለማስታወስ ፈታይነት ያላቸው የልማት እንቅስቃሴዎች ለማድረግ ታስቦ የሚደረግ ፕሮግራም ነው። እንግዲህ ይህ ህብረተሰብ ትልቅ አቅም ያለው ነው። ይህ በመሆኑ ራሱ በራሱ የማስተዳደር እግል ካገኝበት ለት ጀምሮ በተደረጉ ጥረቶች በልማት መስተዳደር ከፍተኛ ውጤቶች ተመስግነዋል። እነዚህ ውጤቶች ህይወት ተጠናክረው እንዲቀጥሉ

በቁቲ ቻለ ይለፉ። ይሄ የመደመር ትውልድ ነው። ታካታሽ ባህሉን አውቀ ባህሉን አውቀ በሁሉም ነገር ትክክለኛውን አቋም ይዘ ተራመድ የሚል እሴትና ባህል ያለ ህብረተሰብ ነው። ለዚህ እነዚህ ባህላችን በማጠናከር በየአመቱ እየዘቀር ለቀጣይ የምሰራ ይሆናል። 24ኛ አመት ስናከብር በካቢኔ በጥር የወሰነ ውሳኔ አለ። በቀጣይ አስር አመታት ይሄን ዞን የማበልጸግና በሀገሪቱ በፊት ከፊት ከሚጠቀሱ ከበለጸጉ አካባቢዎች ለማድረግ ይህ ውቅድ አዘጋጅተናል። ይህንም በቀጣይ አስር ዓመታት በጋራ ንብርብ እሁን እንደምናደርገው በዚሁ አጋጣሚ ላረጋግጥላችሁ እወዳለሁ።